ሰላም ጤና ይስጥልን፣ የተወዳችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜና ይዘን ቀርበናል። አበይት ነጥቦችን በማስቀደም ይጀምራል። ለዘርፈ ብዙ ጫና የዳረገንን የሰላም እጦት ችግር ለመፍታትና የታጠቁ ኃይሎችን ወደ ሰላም ለመመለስ ከመንግስት የጸጥታ መዋቅር ጋር በመሆን ድጋፋቸውን እንደሚያስቀጥሉ በደቡብ ጎንደር ዞን የላይ ጋይንት ወረዳ የጎብጎብና ሳሊ ቀበሌ ነዋሪዎች ተናገሩ። የትምህርት ተቋማት የመማር ማስተማር ስራውን ከማስቀጠል ባለፈ የፈጠራ ስራዎችን በመጨመር ለሳይንስና ቴክኖሎጂ ፈጠራ ብቁ የሆኑ ተማሪዎችን በማፍራት ረገድ ሚናቸው እንዲወጡ በምክትል እርሰ መስተዳደር ማድረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮው ኃላፊ ዶክተር ሙልነሽ ደስ ያሳሰቡ። ከዜናዎቹ ጋር ሳምራይት ሙልጌታና በምልክት ቋንቋ ፍቅር ተዘገየ ከመላው የስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ እናደርጋለን። አብራችሁን ሆኑ ለዘርፈ ብዙ ጫና የዳረገንን የሰላም እጦት ችግር ለመፍታትና የታጠቁ ኃይሎችን ወደ ሰላም ለመመለስ ከመንግስት የጸጥታ መዋቅር ጋር በመሆን ድጋፋቸውን እንደሚያስቀጥሉ በደቡብ ጎንደር ዞን ላይጋይንት ወረዳ የጎብጎብና ሳሊ ቀበሌ ነዋሪዎች ተናገሩ። የመንግስት ከፍተኛ የስራ ኃላፊዎች በላይጋይንት ወረዳ የገጠር ቀበሌ ነዋሪዎችን አዋይተዋል። አብዮት ከፋለ ዝርዝር አለ። ነው ከፍተኛ የመንግስት የስራ ኃላፊዎች በጋይንት ወረዳ እንደ ጎብጎብ እና ሳሌ ካሉ የገጠር ቀበሌ ነዋሪዎች ጋር በወቅታዊ የሰላም እና ልማት ጉዳዮች ዙሪያ ተወያይተዋል። የሰላም እጦቱ በአካባቢው የልማትና መልካም አስተዳደር እንዲሁም ማህበራዊ እንቅስቃሴ ላይ ጫና እንደፈጠረባቸው ነዋሪዎቹ ተናግረዋል። ለልጆቻችን ምን ይሆን እድላቸው፣ ምን ይሆን ሰርተው የሚያድሩት? አተማሩ ይነግዳሉ፣ ከተማሩ በመንግስት ደረጃ እድል ይገጥማቸው ይሆናል የሚለውን ነው እያሰብን ያለ ነው እና ለእኛ ማደሪያው ጠቦነ ልጆቻችን ከትምህርት ታግደው መቀመጣቸው ያሳዝናል። እንደው ብድግ ብሎ ዝም ብሎ አንዳንድ ቆማጣ መሳሪያ እየተያዘ ጠንካራውም ደካማውም ሲፈልግ የገንዘብ ወንድሙን ሲፈልግ መከላከያውን ሲፈልግ የመንግስት አመራሮች እንዴት ነው? ሌላው የጸጥታ ስራ የሚሰራ ትምህርት ቤት የሚከፈተው እንዲ እየገባን የተማረስ ቁመን ምነድ የሚያስብ ቅንጭላት የለንም እንዴ ወገኖች፣ የብነት ስርቆት ቅሚያ ያኮፊትም አለ ሀኪሱ ያለውን ከቤት ከተገባም ከቤቱ ያለውን ነው እንጂ ተበድረ አንጣ ተበድረ አንጣ እኔ አላውቅልህም ተበድረ አንጣ። ይሄን ያህል ምን በእውነት አፍረና ግፋበል የሚለው እኮ ሀብቱን እያካበተኮ ነው፣ እየነገደ እኮ ነው። አንተ ምስኪን ገበሬ ልጅን ውጣ የምትለው አንተ ሀብት አስቀምጠህለታን ጥሪ ሰተኸዋልን? የለውም እኮ አነር የሆነውን አውሬ ለማድ ማድረግ ያለብህ አንተ ነህ። የሰላሙ ባለቤት አንተ ነህ። የነጻነቱ ባለቤት አንተ ነህ ና ወድም የበለው አታስፈጀው፣ ደም በደም አታስቀብለው። የአማራ ክልል ሚሊሻ ጽህፈት ቤት ኃላፊ አቶ አስቻል አለምሬም ህዝቡ የሰላሙ ባለቤት በመሆን ከፀጥታ አካላት ጋር በቅንጅት እንዲሰራ ጥሪ አቅርበዋል። የተከበራችው የጎብጎብ እና አካባቢው ነዋሪዎች የምንጠይቃችሁ ነገር ልጆቻችሁ እንዲገቡ፣ ከጥፋት መንገድ እንዲወገዱ ይሄ ትልቅ መንገድ ሌትም ቀንም ተሽከርካሪ እንዲሽከረከር ያለምንም ስጋት እናንተ የሰላሙ ባለቤት እንድትሆኑ እንለምናቸዋለን። ይህንን ለማድረግ ደግሞ የኛ የአካባቢ ሚሊሻ ሌት ተቀን እየሰራ ነው ያለ። ከሱ ጎን ከሚሊሻው ከሰላም አስከባሪው ከመከላከያ ጎን በመሰለፍ አካባቢያችሁን ሰላም ለማድረግ ጥረት አድርጉ። የምትችሉትን ደግፉ። ንገሯቸው፣ በግልጽ ትክክል አይደለም። ተመለስ ተብልሃል። ወደ ቤት ግባ በሉት። አይጠቅምም በሉት። ይሄ እንድታደርጉ ለማለት ነው። በሀገር መከላከያ ሰራዊት የ303ኛ ኮር አዛዥ ብርጋደር ጀኔራል ተሾመ ይመር በህዝቡ ላይ እየደረሰ ያለው ዘርፈ ብዙ ጫና እንዲወገድ ህዝቡና የጸጥታ ኃይሉ በቅንጅት መስራት አለበት ብለዋል። የህዝብ ይብቃው ልጆቹ ይማሩላት ዳ ህዝብ ነው ያስታውቃል እኮ እዚህ ነው። ነገ ልጆችን አስተምሮ አስተምሮ እኔ ባለፍኩበት እንዳያልፉ ብሎ የሚያስብ ህዝብ ነው አሁን አስራ ሰባት ዓመት ተጨቁናል። ተምትሉት የባሰ የባሰ ውርደትና ያለውን ሀብትና ንብረት እየወደመ እየተላለቀ እየተባለ ያለ እርስ በርሱ ነው። ይህን በደንብ ተገንዝባችሁ እና ከዚህ ችግር ቶሎ ቀልጥፈን መውጣት ያስፈልገናል። እርግጠኛ ነኝ ህዝቡ ታገዘና ህዝቡ አንድ ከሆነ የማይስተካከል ነገር የለም። በሶስት በአራት ቀን በአምስት ቀን መሆን ይችላል። በብልጽግና ፓርቲ የአማራ ክልል ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ መንግስት የሰላም አማራጭን ቅድሚያ ሰጥቶ ህግን ያስከብራል፣ በዚህ ሂደት ህዝቡ ድጋፉን ማጠናከር አለበት ብለዋል። የጋይንት የጎብጎብ ሳሊ አካባቢ ችግር እንዲፈታ ከተፈለገ ስለ እውነትና ስለ ሐቅ ብላችሁ በየአካባቢው የተፈጠሩ የእናንተው አብራኮች የእናንተው ልጆች፣ ሌቦች፣ ጽንፈኞች አውቃችሁትም ሳታውቁትም እናንተን የሚበድሉ ጋይንትን የሚያዋርዱ ጋይንትን ዝቅ የሚያረጉ ወንጀለኞች በህዝብ ጉረሮ የመጡ በእናንተ ጉረሮ የመጡ ሰዎችን ከልባችሁ እስካልተቀዋጎማችሁ ድረስ ከልባችሁ እስካላወገዛችሁ ድረስ ከልባችሁ ይዛችሁ ታግላችሁ እስካላስተካክላችሁ ድረስ እርግጠኛ ነኝ የእናንተን መከራና ስቃይ ይራዘማል እንጂ አያጥርም። የመድረኩ ተሳታፊዎችም እየደረሰብን ያለው ጫና የከፋ በመሆኑ ሰላም እንዲሰፍን ከመንግስት ጎን ተሰልፈን ኃላፊነታችንን እንወጣለን ብለዋል። በደብረ ብርሃን ከተማ የጤና አገልግሎቱን ለማስፋት የሚሰራው ስራ የሚበረታታ እንደሆነ የአማራ ክልል ምክር ቤት ቋሚ ኮሚቴዎች አባላትና ሰብሳቢዎች ተናገሩ። በከተማ ያሉ የጤና ተቋማት ተግባራት ላይ ውይይት ተደርጎባቸዋል። ዓለም ላይ በክልል ምክር ቤት ቋሚ ኮሚቴ አባላትና ሰብሳቢዎች የደብረ ብርሃን ከተማ አስተዳደር ጤና መምሪያ የስራ አፈጻጸምን ገምግመዋል። በከተማ አስተዳደሩ ስምንት ጤና ጣቢያና ሁለቱ ሆስፒታሎች መኖራቸውን በሪፖርቱ ያቀረቡት የመምሪያው ኃላፊ አቶ በቀለ ገብሬ በተቋማቱ ጽዱና ቀልጣፋ አገልግሎት እንዲሰጥባቸው እየተሰራ ነው ብለዋል። በጸጥታ ችግር ምክንያት የሚገጥመውን የአምቡላንስ ችግር ለመፍታትም በሁሉም ጤና ጣቢያዎች የእናቶች ማቆያ ተዘጋጅቷል ነው ያሉት። ተላላፊ በሽታዎችን ለመከላከልና በእናቶች ጤና ላይ እየተሰራ ያለውን ስራ ባነሱበት ሪፖርት ደረጃ ወደ 5 ሶስት እናቶች በጤና ተቋም መጥተው ይወልዳሉ ብለን በያዝነው መሰረት እስካሁን ባለው በአስር ወሩ ወደ 7059 የሚሆኑ እናቶች በጤና ተቋም የወለዱበት ሁኔታ ነው ያለው። ወደ 19072 የሚሆኑ የህብረተሰብ ክፍሎች ተጋላጭ ናቸው ብለን የምናስባቸውን የህብረተሰብ ክፍሎች ለመመርመር ጥረት አድርገናል። ከነዚህ ከ19ሺ ከመረመርናቸው ውስጥ 220 የሚሆኑ ወገኖች አዲስ የኤች አይቪ ቫይረስ በደማቸው ውስጥ የተገኘበት ሁኔታ ነው ያለው። የህክምና ግብአት አቅርቦትን ከመንግስት በተጨማሪ አጋር ተቋማት በማስተባበር ጥሩ ስራ ተሰርቷል ያሉት አቶ በቀለ በስምንቱም ጤና ጣቢያዎች በአልትራሳውንድ ማሽን የተደገፈ ህክምና እየተሰጠ ነው ብለዋል። በተጨማሪም በጤና ጣቢያ ደረጃ የእናቶች ቀዶ ህክምና አገልግሎት እየተሰጠ እንደሆነ በማንሳት ከተማ አስተዳደሩም አገልግሎቱን ለማስፋት እያገዘ እንደሆነ ተነስቷል። ከግራውንድ እስከ ጂ ፕላስ ስሪ የሚደርስ የማስፋፊያ ህንፃ እንዲገነባ አድርጓል። ለዚህም እስካሁን ባለው ከ110 ሚሊዮን ብር በላይ ከተማ አስተዳደሩ በራሱ ከራሱ ከሚሰበስበው ገቢ ላይ እየገነባ ያለበት ሁኔታ ነው ያለው። አንዱ ሙሉ በሙሉ ጂ ፕላስ ቱ ህንፃው እዚህ ደብረ ብርሃን 04 ላይ የሚባለው ተጠናቆ የክልል አመራሮችም በተገኙበት ተመርቆ አገልግሎት እየሰጠ ያለበት ሁኔታ ነው ያለው። ሌላው በክልል ድጋፍ እየተገነባ ያለ ፕሮጀክት ለዚህ አካባቢ ትልቅ የሕክምና አማራጭ ይሆናል ተብሎ እየተጠበቀ ያለው የደብረ ብርሃን ጠባሲ አካባቢ የሚገኝ ጠቅላላ ሆስፒታል አለ እና ይህ ሆስፒታል ከተጀመረ በጣም ረጅም ጊዜ ነው። ብዙ ውጣ ውረድን አሳልፎ አሁን ላይ ግን በጣም በጥሩ ሁኔታ በዚህ ዓመት ሙሉ በሙሉ ይጠናቀቃል ተብሎ የሚጠበቅ ሆስፒታል ነው። የአማራ ክልል ምክር ቤት ቋሚ ኮሚቴ አባላትና ሰብሳቢዎችም በተነሱ ጉዳዮች ላይ አስተያየት ሰጥተዋል። እናንተ ክትትል ባታረጉ፣ እናንተ ያንን በቋሚ ድጋፍ ባሰጡ፣ እነዚህ የተፈናቃይ ሕዝባችን የጤና ሁኔታ ምን ላይ ይደርስ ነበር የሚለው መገመት አያዳግትም እና ጥሩ እንቅስቃሴ ነው ያላቸው፣ ብታዩት በትኩረት ብታዩት ብዬ ማስቀምጣቸው። ከምገባ ጋር ተያይዞ ትምህርት ቤቶች ምገባ ያካሄዳሉ፣ የምገባ ስርዓት አላቸው። የእነሱንም ሀይጅን ቸክ አድርጉት። አገልግሎት አሰጣጦችን የተሻለ ለማድረግ የተሄደበት እርቀት፣ የእናቶች ጤና፣ የህጻናት እንክብካቤ በተሻለ ሁኔታ እየተሰራ ያለበት መልካም ነው። የሚጎሉትን ነገሮች ቀጣይ አስተካክሎ አጠናክሮ እንደሚካሄድም በሪፖርቱ የተካተተበት ሁኔታ ነው ያለው። በዚህ አካባቢም ሆነ በሌሎች አካባቢም የኤች አይ ቪ እንትን እንደ አማራ ክልል አስጊ ሁኔታ ላይ ነው ያለን፣ በጣም አስጊ ሆኗል። ስለዚህ ይህንን ለመከላከል አሁንም እንደገና ዘመቻ የሚያስፈልገው ነገር መስሎ ታይቶኛል። እዚህ ጋር ትኩረት መሰጠት መቻል አለበት። የጤና ስርዓቱ ማከምና መከላከልን አቀናጅቶ እየተሰራበት እንደሆነም ተገልጿል። የትምህርት ተቋማት የመማር ማስተማር ስራውን ከማስቀጠል ባለፈ የፈጠራ ስራዎችን በመጨመር ለሳይንስና ቴክኖሎጂ ፈጠራ ብቁ የሆኑ ተማሪዎችን በማፍራት ረገድ ሚናቸውን እንዲወጡ በምክትል እርሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ብሩነሽ ደስ ያሳሰቡ። የአማራ ክልል ትምህርት ቢሮ አራተኛውን የተማሪዎቹና መምህራን የሳይንስና ቴክኖሎጂ አውደር ያካሂዷል። አዲሱ ተስፋ ይዝርዝራሉ። የአማራ ክልል ትምህርት ቢሮ በሳይንስና ቴክኖሎጂ ልዩ የፈጠራ ችሎታ ላላቸው ወጣት ተማሪዎችና መምህራን የእውቅና ሽልማት አበርክቷል። ትምህርት ቢሮው ለሶስት ተከታታይ ቀናት ባካሄደው የሳይንስና ቴክኖሎጂ አውደሪ ወጣት ስራ ፈጣሪ ተማሪዎች በተለያዩ የስራ ዘርፎች የፈጠራ ስራቸውን አቅርበው ለሽልማት በቅተዋል። ተሸላሚ ተማሪዎች መካከል ዮርዳኖስ ፍቃዴ ይገኝበታል። ተማሪ ዮርዳኖስ ፍቃዴ በአራተኛው የሳይንስና ቴክኖሎጂ የስራ ፈጠራ አውደሪ የወንጀል መከላከያ መሳሪያ በመስራት በአገር ደረጃ የሚከሰቱ የወንጀል ድርጅቶችን ለመከላከል የሚያስችል መሆኑን ተናግረዋል። እኔ የሰራሁት የፈጠራ ስራ ስሙ ቺፍ ኮንትሮል ሳይረን ወይዘ ኤሌክትሪክ ሾኪንግ ይባላል። ይህም ማለት የሌባ መቆጣጠሪያ ሳይረን ከኤሌክትሪክ ሾኪንግ ጋር ነው። ይህም ማለት የተለያዩ ሳይረኑ አላርምና ላይት የመሳሰሉ ፐርፐዞችን ኮንሲስት ያደርጋል ወይም ደግሞ ይይዛል። እነዚ ፐርፐሶች ኦን ዘ ግራውንድ ወይም ደግሞ ከመሬቱ ላይ ተዘርግተዋል ማለት ነው። እነዚህን ሲስተሞች በተለያየ መንገድ በኤሌክትሪክ ወይር አማካኝነት ማያያዝ እያለው ከዚያም በኦን ኦፎቹ አማካኝነት ዌይት ኮዲንግ አድርገንለታል። የራሱ ኦን ኦፍ የሚቀበለው የራሱ የሆነ ዌይት አለው። ከዚያም የሆነ ማህበረሰብ ወይም ደግሞ ኤ ቲፍ ወይም ደግሞ ሌባ ወይም ደግሞ አንድ ፐርሰን የሆነ ብሎኬጅ የሆነ ታይም ይኖራል፣ ወይም ደግሞ የተገደበ ሰዓት ይኖራል። ላይክ ከጠዋት አንድ ሰዓት ከአስራ ሁለት ሰዓት ሌባ አይመጣብኝም ካል ይህንን ኦፍ እናደርገዋለን እንዳይሰራ ማለት ነው። በቀጣይም ሀገርንና ማህበረሰብን ሊጠቅሙ የሚችሉ የፈጠራ ስራዎችን በመስራት በሀገርም ብሎም በዓለም ደረጃ ተወዳዳሪ ለመሆን ትልቅ ህልም እንዲኖረው እየደገፉት እንደሚገኙ ወላጅ ባቱ አቶ ፍቃዴ ሞላ ተናግረዋል። ይህንን ስራ ሲፈጥርና ይህን ሲሰራ ብዙም እገዛ አላደረግኩለትም ነበር። ምክንያቱም በአካዳሚክ ሳብጀክት ከፍተኛ ውጤት እንዲያመጣ ነው የምፈልገው። ሰሞኑንም በተሰጠው ክልል አቀፍ የሞዴል ፈተና አምስቱንም ትምህርቶች መቶ መቶ በማምጣት አምስቱንም አምስት መቶ በማምጣት ጥሩ እንትን ያለው ልጅ ነው እና በዛው እንትን እንዲል ነው። ትልቅ ወንድሙም እንደዚሁ ጎበዝ ተማሪ ነው እና እናቱም ሆነች በእኔ ጎን በቻል ነው እንንከባከባለን። እሱም ደግሞ የሚያሳፍር ልጅ አይደለም። በስራው ታትሮና አንብቦ ለውጤት የበቃ ልጅ ነው። የትምህርት ዘርፉን ለመደገፍና የተማሪዎችን የእውቀት ደረጃ ከፍ ለማድረግ የተማሪዎች የቀጥታ ትምህርት መራግብርን ለማከናወን የሚያግዝ ድረገጽ ያበለጸጉት ተማሪ ሳምራዊትና ጓደኞቿ በትምህርት ዘርፉ ትልቅ ምርታ ለማስመዝገብ ሕልም እንዳላቸው ትገልጻለች። ፊቸር ፎከስ የተባለ ዌብሳይት ዲቨሎፕ አድርገናል። በዚህም ዌብሳይት ዲቨሎፕ አድረግ ነው በአማራ ክልል በተደረገው የሳይንስና ቴክኖሎጂ ውድድር ላይ የአንደኛ ደረጃ በመውጣት አሸናፊ ሆነናል። ይህ ዌብሳይት አሁን የቤዝድ አድርገን የተነሳ ነው። አስራ አንደኛ ክፍል ተማሪዎች አሁን ላይ በሶሻልና ናቹራልን ትምህርታቸውን በቀላሉ መረዳት እንዲችሉ የተለያዩ አትራክቲቭ የሆኑ ነገሮችን ተጠቅመን የሰራ ነው ነው በሽልማት መራ ግብሩ ላይ የተገኙት በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የፈጠራ ስራዎችን ለውጤት ለማድረስ በእያንዳንዳችን የሚመነጩ የፈጠራ ሀሳቦችን ወደ ለውጥ በመቀየር ረገድ ትኩረት ማድረግ እንደሚገባም አሳስበዋል። ክሬዚ አይዲያስ ክሬዚ አይዲያ ማለት ሰዎች ብዙ ትኩረት ማይሰጧቸው ብልህና ብሩህ አእምሮ ያላቸው ብቻ የሚያስተውሏቸው ሀሳቦች ናቸው ከሬዚ አይዲያስ ማለት ከዚያ ተነስተው አለምን የቀየሩ ቀየሩ እንዳሉ ሁላችሁም ታውቃላችሁ ማለት ነው ስለዚህ እነዚህ አይነት ሀሳቦችን በማመንጨት ውጤትን ጥራትን ፍጥነትን በመጨመር የሚያስችል አሰራር ማመንጨት ነው ፈጠራ ማለት የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ አቶ አቤል ፈለቀም በተማሪዎችና መምህራን ጥረት የሚሰሩ የፈጠራ ስራዎች ወደ ተግባር እንዲለወጡና የማህበረሰቡን ችግር እንዲፈቱ ለማድረግ የበኩላቸው ሚና እንደሚወጡም ተናግረዋል። ከዛሬ መድረክ ተሳታፊዎች ጀምረን በምንሰራቸው ስራዎች ከጎናችሁ መሆናችሁንና ለዚህ ተማሪዎቻችን፣ መምህራኖቻችን፣ አጠቃላይ የትምህርት ቢሮ ወደታች ያለው መዋቅር ከጎናችሁ እንደሆነንና የኢኖቬሽንና ቴክኖሎጂ ቢሮ ቢሮ በተሳለጠ እና በተናበበ ትብብር እንደምንሰራ በዚሁ ለማብሰር ነው። አመሰግናለሁ። በጸጥታ ችግሩ የባከነውን የትምህርት ጊዜ ለማካካስ ድጋፍ እየተደረገላቸው መሆኑን የደቡብ ጎንደር ዞን ተማሪዎች ተናገሩ። በትምህርት ገበታ ላይ የሚገኙ ተማሪዎችን ውጤታማ ለማድረግ የመካካሻ ትምህርት ተጠናክሮ የቀጠለ መሆኑን የዞኑ ትምህርት መምሪያ አስታውቋል። ስራው ድንቅ ረሳለው በክልሉ የጸጥታ ችግሩ በትምህርት ዘርፉ ፈተና ከሆነባቸው አካባቢዎች ደቡብ ጎንደር ዞን አንዱ ነው። የዞኑ ትምህርት መምሪያም ተማሪዎችን ወደ ትምህርት ገበታ ከመመለስ ባለፈ ወደ ትምህርት ቤት የመጡ ተማሪዎችን ለማብቃት ሲሰራ መቆየቱን አስታውቋል። መምህራን ከመደበኛ መማር ማስተማር ጎን ለጎን በትርፍ ጊዜያቸው እገዛ እያደረጉላቸው መሆኑን በስልክ ያነጋገርናቸው የዞኑ ተማሪዎች ተናግረዋል። በተቃራኒ ሺፍት ይሰጡናል። መምህራን እሁድ ቅዳሜ ቱቶሪያል ይሰጡናል። የተመጽሐፍትም እሁድና ቅዳሜ ነው መምህራኖቹ በቃ ጥሩ እያገዙ ነው ያለው። በርሳችን ጥያቄ እያወጣን እየተረዳዳ ነው ድጋፍ ያው ቲዩቶሪ ጠሩናል። ያንን ለማካካስ በጣም እየተከታተል ነው። ተማሪዎች መምህራን ከሚሰጡት ድጋፍ በተጨማሪ ጊዜያቸውን በአግባቡ መጠቀም እንዳለባቸውም ነግረውናል። ጊዜያችን በስነ ስርዓት ነው የምንጠቀምበት። ያልገባን ነገር እንረዳዳለን። መምህሮቻችን ያግዙናል። እርስ በርሳችንም እየተጋገል ነው ያለ ነው። ጠንክረን ለማንበብ አስቸጋሪ ጊዜውን ለማካከፍ በደንብ መጥናት አለብን። ሀገር ሰላም መሆን አለብን። ሀገር ሰላም ሆኖ ትምህርት ቢጀመር መልካም ነው። የደቡብ ጎንደር ዞን ምክትል አስተዳዳሪና ትምህርት መምሪያ ኃላፊ አቶ ደስታ ስራቴ የጸጥታ ችግሩ ፈተና ቢሆንም በትምህርት ዘመኑ 199,000 ተማሪዎች የተመዘገቡ መሆናቸውን ገልጸዋል። መምህራን የትምህርት ይዘቱ በተያዘለት የጊዜ ገደብ እንዲጠናቀቅና ተማሪዎች ብቁ ሆነው ወደ ቀጣዩ ክፍል እንዲዘዋወሩ ጥረት እያደረጉ መሆኑን አንስተዋል። ክልሉ ባወጣው የድርጅት መርሃ ግብር መሰረት የምዝገባ ፕሮግራም ተካሂዷል። በዚህ አጠቃላይ መመዝገብ ያለብን ከ732,000 በላይ ተማሪዎች ነበሩ የመዘግብ ነው 199 ሺህ ተማሪዎች አካባቢ ናቸው ኦልሞስት ወደ ትምህርት ቤት የተመዘገቡት። ከነዚያም ከተመዘገቡት ተማሪዎች ኦልሞስት 75 ፐርሰንቱ አካባቢ ናቸው አሁን ትምህርት ቤት መጥተው እየተማሩ ያሉ። እነዚህን ተማሪዎች እንደተመዘገቡበት ጊዜ ሁኔታ መሰረት ታሳቢ ያደረገ የኮንደንስድ የሆነ ካሪክለም ተዘጋጅቶ እየተሰጠ ነው ያለው። በሌላ በኩል ደግሞ በትምህርት ቤቶች ነባራዊ ሁኔታ ተማሪዎችን አመቺ በሆነ መንገድ የተለየ የቲዩቶሪያል ፕሮግራም በማዘጋጀት ከፍተኛ እገዛ እየተደረገ ያለበት ሂደት ነው ያለው። እገዛው የመምህራን ተነሳሽነት መሰረት ያደረገ ነው። ያ ብቻ አይደለም። ተማሪዎችን ለማብቃት ቤተ መጻሕፍቶች ክፍት ሆነው እንዲያገለግሉ እየተደረገ ነው ያለው። እንግዲህ አንዱ የምንሰራው ተማሪዎችን ከመመዝገብ ባለፈ ማስተማር ነው ከማስተማር ደግሞ በተመሳሳይ ተማሪዎችን ለፈተና የማዘጋጀትና የማስፈተን ስራ ነው የምንሰራው ትምህርት ከማንኛውም ሁኔታ ነፃ በመሆኑ የትውልድ ስብራት ለማዳን ዘላቂ ሰላም እንዲመጣ ሁሉም የድርሻውን እንዲወጣ ሀላፊው ጠይቀዋል ኛውም የህብረተሰብ ክፍል በተማሪዎች የመማር ፍላጎትና በተማሪዎች የመማር ሁኔታ ላይ እንቅፋት የሚሆንን ነገር ማውገዝ አለበት በሚቀጥለው አመት በተለይም ወላጆች ከፍተኛ ምሁራን የሃይማኖት አባቶች እና በየደረጃው ያለው አመራር ጭምር አትሊስት በዚህ አመት ጉዳት የደረሰባቸውን ትምህርት ቤቶች በመጠገን ተማሪዎች ወደ ትምህርት ቤት በሚቀጥለው አመት እንዲመጡ ጭምር ከአሁኑ ስራ መስራት ያስፈልጋል። በቅድመ ዝግጅት ላይ የሚቀጥለው በጀት አመት ጀምሮ ግን እኒህን ተማሪዎች ለማምጣት ስራ እየሰራ ነው ያለው። የመጀመሪያው እኒህ ተማሪዎች በትክክል የት ነው ያሉ የሚለው መለየት ነው። በትምህርት ቤቶቻቸው ተመዝግበው ያሉ ተማሪዎች የት ናቸው ያሉ በዝርዝር እሱን የመረጅት ስራ ይሰራል። በቀጣይ አመትም ከትምህርት ገበታ ውጪ የሆኑ ተማሪዎች ወደ ትምህርት ገበታ ለመመለስ ሁሉም ከወዲሁ በትኩረት መስራት እንደሚገባም ተመላክቷል። የመምህራን ኑሮ በዘላቂነት ለማሻሻል የተለያዩ ስራዎችን የሰራ መሆኑን የደባርቅ ዩኒቨርሲቲ ገለጸ። ዩኒቨርሲቲው ሶስት ዘመናዊ የጋራ መኖሪያ ህንፃዎችን አስገንብቶ በማጠናቀቅ ለመምህራኑ አስረክቧል። ደረጀ ደርበው ደባርቅ ዩኒቨርሲቲ ከ2013 ዓ ም ጀምሮ ሲካሄድ የቆየው ግንባታ ተጠናቆ ተመርቋል። የጋራ መኖሪያ ቤት ህንፃዎቹ ከ50 በመቶ በላይ የሚሆኑ የዩኒቨርሲቲው መምህራንን ተጠቃሚ ማድረግ ያስችላሉም ነው የተባለው። በምረቃ መርሃ ግብሩ መልእክት ያስተላለፉት የአማራ ክልል ርዕሰ መስተዳድር ረዳት አማካሪ ባንቲሁን መኮንን የጋራ መኖሪያ ቤት ህንፃ ግንባታው ከመምህራኑ ባለፈ በከተማው የሚገኘውን የመኖሪያ ቤት እጥረት በማቃለል ለአካባቢው ማህበረሰብ አስተዋጽኦ ያደርጋል ብለዋል። ተቋማት ለሰራተኞቻቸው ሰርተው የሚያበረክቷቸው ግንባታዎች የቤት ችግር ያለባቸውን የሚያቃለል ምናልባትም በደንብ ከሰራንበት እየናረ ያለውን የቤት ኪራይ ዋጋ የሚያሻሽል ጭምር እንደሆነ እንዲታወቅ ለማሳሰብ የመምህራንን ኑሮ በዘላቂነት ለማሻሻል የተለያዩ ስራዎች እየተሰሩ መሆኑን የገለጹት የደባርቅ ዩኒቨርሲቲ ተጠባባቂ ፕሬዚዳንት ዶክተር አስማማው ዘገዬ ከእነዚህም ስራዎች መካከል የጋራ መኖሪያ ቤት ህንፃ ግንባታ አንዱ መሆኑን አብራርተዋል። መምህራን መምህራን ካለባቸው የኑሮ ጫና ወቅታዊ ከሆነ ከኑሮ ውድነት እንዲላቀቁ ተጨማሪ ስራዎችን እንደ ዩኒቨርሲቲ እንሰራለን። መምህራን በመማር ማስተማር በምርምር እንዲሁም በማህበረሰቡ አገልግሎት ያላቸውን ተልኮ የመፈጸም አቅም ለማሻሻል ጉልህ ሚና ይኖረዋል ብለን እናምናለን። የዛሬው ምረቃ በቀጣይም ሌሎች ተጨማሪ የጥቅማ ጥቅም እና ሌሎች የማበረታቻ ስርአቶችን በመንደፍ መምህራን ተልኳቸውን በብቃት እንዲወጡ የማድረግ ስራ እንሰራለን። ህንጻው የተገነባባቸውን ቦታዎች ከሶስተኛ ወገን ነጻ አድርጎ በማስረከብ የተለያዩ የክትትልና ድጋፍ ስራዎች ሲሰሩ መቆየታቸውን የደባርቅ ከተማ አስተዳደር ከንቲባ ልዑል መስፍን ተናግረዋል። ሶስተኛ ወገን አጽድቶ በመስጠት በአካባቢ ያሉ እንቅፋቶችን የሚሆን ቀርቦ በመፍታት በሀሳብም በጉልበትም በተለያዩ ሁኔታዎች ጭምር ከከተማ አመራሩ ጀምሮ እስከ ቀበሌ አመራሩ ድረስ ዩኒቨርሲቲያችን በአግባቡ የጀመረው እቅድ ያለሰለሰ ጥረት እያደረግነ ቆይተናል። ይህም በመሆኑ ቢሆን ዛሬ እጅግ በጣም ሁሉ ነገር ተሰርቶ ዛሬ በመመረቁ ምክንያት የከተማ አስተዳደራችን በጣም እጅግ እጅግ በጣም ተደስተናል፣ ኮርተናል። በመኖሪያ ቤቱ ተጠቃሚ የሆኑ መምህራን በበኩላቸው የተገነባው ዘመናዊ የጋራ መኖሪያ ቤት ምቹ ሁኔታን በመፍጠር የመምህራንን የመማር ማስተማር አቅም ያግዛል ብለዋል። መማር ማስተማር ማለት አእምሮ ስራ ነው። ማረፊያ ካለ መምህር እንደምታውቀው ሀብት ማከማቸት ምናምን አይደለም። አላማው ምንድን ነው? በሰላም በጸጥታ ኑሮ ሰላሙን አግኝቶ የራሱን የሆነ ማረፊያው አግኝቶ ከዛ በኋላ አውልቆ ከኮምፒተሩ ጋር ከፐርሰናል ኮምፒዩተሩ ጋር ተገናኝቶ ሀሳብ መጻፍ ነው። መምህራን በጋራ በአንድ አካባቢ በአፓርታማ መኖራቸው በተለይ ለቆሙለት ዓላማ እንግዲህ በዋናነት መማር ማስተማር የምርምርና ማህበረሰብ አገልግሎት ስራዎችን ስለሚሰሩ ለመተጋገዝ አብሮ የመኖር እሴትን በዘላቂነት የሚያዳብርላቸውን ባህል ሊገነባ የሚችል ነው። ይህ የጋራ ቤቶች አፓርታማ ማለት ነው። የመምህራንን ኑሮ በዘላቂነት ለማሻሻል የሚያስችሉ የተለያዩ ስራዎች ተጠናክረው እንደሚቀጥሉም ተመላክቷል። የተከበራችሁ የሰዓቱን ዜና ከማጠቃለላችን በፊት አበይት ነጥቦችን እናስታውሳችሁ። ለዘርፈ ብዙ ጫና የዳረገንን የሰላም እጦት ችግር ለመፍታትና የታጠቁ ኃይሎችን ወደ ሰላም ለመመለስ ከመንግስት የጸጥታ መዋቅር ጋር በመሆን ድጋፋቸውን እንደሚያስቀጥሉ በደቡብ ጎንደር ዞን ላይ ጋይንት ወረዳ የጎብጎብና ሳሊ ቀበሌ ነዋሪዎች መናገራቸው፤ የትምህርት ተቋማት የመማር ማስተማር ስራውን ከማስቀጠል ባለፈ የፈጠራ ስራዎችን በመጨመር ለሳይንስና ቴክኖሎጂ ፈጠራ ብቁ የሆኑ ተማሪዎችን በማፍ